አሰላሙ አለይኩም ወራህመቱላሂ በረካቱ። ሰላም እንደት ናችሁ? ውድ አብዶላ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ አልሐምዱሊላህ ሁሉ ሰላም ነው። እናንተም እናንተ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ ያው ኢድም እየደረሰ ነው። ኢድ ሲደርስ እንግዲህ አሁን ሁሉም ድባቡ እንግዲህ ልብስ መግዛት ጫማ መግዛት ላይ ነው። በተለይ እንግዲህ ለልጆችም እንዲሁም ደግሞ ሸባቡም ሁሉም ማለት ነው። ለማንኛውም እንግዲህ ልብሶች፣ አዳዲስ ልብሶች መጥተዋል ለኢድ እንግዲህ እንደምታወት ሁሉም ተርቲቡን ይዞ በጣም ቆንጆ ቆንጆ የሆኑ ልብሶችና እንዲሁም ጫማዎች ጭምር መጥተዋል። ሱሪዎች፣ እንዲሁም ሸሚዝ፣ ቲሸርቶች በጣም የሚያማምሩና አሪፍ አሪፍ የሆኑ ለኢድ መግዛት ለምትፈልጉ እንግዲህ በውርጌሳ ከተማ ላይ የሚሸጡ ልብሶችን አሳያችኋለሁ። ገና እየገቡ ነው፣ መፍጠን ይኖርባችኋል፣ አገር ውስጥ ላላችሁ ማለት ነው። ሳይመረጡ እነዚህን ልብሶች ፈጠን ብላችሁ መግዛት ይኖርባችኋል ማለት ነው። በጣም አሪፍ አሪፍ ነገሮች ናቸው። እያንዳንዱ ያሉትን ልብሶች እዚህ ቤት ላይ የማሳያችሁ ነው የሚሆነው። እንዲሁም በውጭ ሆናችሁ ለምትከታተሉ ደግሞ ሰርፕራይዝ ማድረግ ለምትፈልጉ አሪፍ አሪፍ ነገሮች ያሉላችሁ፣ ባሎቻችሁን ወንድሞቻችሁን፣ ሰርፕራይዝ ማድረግ ትችላላችሁ። አባቶቻችሁንም ጭምር ማለት ነው። ያው እዚህ ላይ እናቶችን ያላካተቱ እንግዲህ እናቶችም ቅድሚያ ሊደረጉ የሚገባቸው ናቸው። እዚህ ጋ የወንዶች ስለሆነ ያሉት ነው ማለት ነው። ስለዚህ እነዚህ ልብሶች እያንዳንዱ የምናየው ነው የሚሆነው። እዚሁ ቦታው ላይ መጣችሁ ደግሞ መግዛት ለምትፈልጉ ውድጌሳ አባይ ባንክ ፎቅ ላይ ብትመጡ እነዚህ ልብስ ቤቶች ታገኛቸዋላችሁ ማለት ነው። ለማንኛውም እስኪ እዚህ ቤት ላይ ያሉ አዲስ የገቡ ናቸው። ገና እንግዲህ ትናንት ነው የመጣው፣ ዛሬ ነው እንግዲህ በዚህ መንገድ ሁሉም ተርቲቡን ምን የያዘው ማለት ነው። ለማንኛውም እንግዲህ ሳይመረጥ ለምትገዙ ነው። ከአሁን በፊት እንግዲህ ይህ ልብስ ቤት አስተዋውቃችኋለሁ፣ ዛሬም እነሆ አሪፍ አሪፍ ነገሮች መጥተዋል። ከሱሪ ስንጀምር እንግዲህ የምታዋቸው አሪፍ አሪፍ ስሪዎች አሉ። አያስኩላችሁ ማለት ነው እንደዚህ እነህን ስሪዎች ማልበስ ትችላላችሁ ወይም መልበስ ትችላላችሁ ማለት ነው። ያንዳንዱ ዘር የማሳያችሁ ነው የሚሆነው አሁን ላይ ፋሽን የሆኑ ቆንጆ ቆንጆ የሚባሉ ስሮችን ነው። በተለይ ጅንስ ስሪ መልበስ ለምትወዱ እነዚህ ልብሶች መግዛት ትችላላችሁ። እያያችኋቸው ነው እንግዲህ ማሻአላ። ቪዲዮ ላይክ አድርጉ። ለቻናሉ ደግሞ አድስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ በእናንተ አሪፍ አሪፍ እና ወቅቱን የጠበቁ የሆኑ ቪዲዮዎችን ወደ እናንተ የማቀርብበት ቻናል ነው። ስለዚህ ሰብስክራይብ አድርጎ ማለት ትፈልጋለሁ። ልብሶቹ የምታዋቸውን ይመስላሉ። አብራችሁ ይቆዩ።

ብዙ አጥፍቻለሁ፣ ይህን አውቃለሁ። በወንጀሌ ትልቅ ያት ድንበር አልፌያለሁ፣ በጥፋቴ ብዛት አስቀይሜሃለሁ። አሁን ግን አልቻልኩም ማረኝ ብዬ አለሁ አሁን ግን አልቻልኩም ማረኝ ብዬ አለ። በዚህ የእዝነት ወራድርም በማጠፊያ የሰው ጠላት ጂኖች ሁሉም በማሰሪያ መመለስን ከጀልኩ ወደ እዝነት ቤት ጌታዬ ሆይ ማረኝ።